ከ30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ልዩ ትንታኔ ነው። በላይ በቀለነኝ በኒውዮርክ የከንቲባ ምርጫ ታሪክ ከሰሞኑ አንድ ወጣት ሰፊ መነጋገሪያ ሆኗል። የተወለደው ከህንድ ወላጆቹ ካምፓላ ኡጋንዳም፣ ያደገው አሜሪካም፣ ዕድሜው 33 ዲሞክራቶችን ወክሎ ለኒውዮርክ ከንቲባነት ለመወዳደር ከፓርቲው እጩዎች መካከል ከፍተኛ ድምፅ በማግኘት ዝነኛ ሆኗል። በተለይ የቀድሞውን የኒውዮርክ ገዢ አንድሩ ኩሞን ማሸነፉ ከተሰማ በኋላም ተቀባይነቱ እየጨመረ መጥቷል። የዲሞክራቲክ ፓርቲን ወክሎ በምርጫው ካሸነፈ በኒውዮርክ ታሪክ የመጀመሪያው ወጣት፣ የመጀመሪያው ሙስሊም ከንቲባ ይሆናል። አፍሪካ ተወልዶ ስደት የገባባትን የዓለማችንን ሀብታምና ደማቅ ከተማም ኒውዮርክን ሊመራም ከጫፍ ደርሷል። ከ8 ሚሊዮን በላይ ሕዝብ በመያዝ ግንባር ቀደም የአሜሪካ ከተማም የሎስ አንጀለስ ሁለት እጥፍ ሕዝብ መኖሪያም በከተማዋ እምብርት ብቻ የሚንቀሳቀሰው ኢኮኖሚ ከዘጠኝ ሀገሮች የሚበልጥ ሲሆን ለባለሀብቶች ምቹ ሁኔታን የፈጠረች የዓለማችን የባንክና የፋይናንስ መዳረሻ ማዕከል ናት። ኒው ኒውዮርክ ከ500 በላይ ታላላቅ ኩባንያዎች መቀመጫ ስትሆን የፋሽን ኢንዱስትሪው ብቻም 180 ሺህ ሰራተኞች መያዙ ይነገራል። በአመት 11 ቢሊዮን ዶላር ገደማ ደሞዝ እየከፈለ በ2022 የኒውዮርክ ዓመታዊ የምርት መጠን ጂዲፒ ከአንድ ትሪሊየን በላይ እንደነበር ይነገራል። ኒውዮርክ 123 ቢሊዮነሮች በመያዝም ከዓለማችን ተወዳዳሪ የላትም። አጠቃላይ 759 ቢሊዮን ዶላር ያስመዘገቡ 123 ቱጃሮች ፎርብስ መጽሔት እንዳስነበበው የቢሊዮነሮች ቁጥር ካለፈው ዓመት ዘንድሮ በ15 ጨምሯል። በሌላ አነጋገር ከ24 የኒውዮርክ ነዋሪዎች አንዱ ሚሊዮነር ነው ብሏል መጽሔቱ በዘገባው። ይህንን ግዙፍናም የዓለማችን የገንዘብናም የኢኮኖሚ መዳረሻን ነው እንግዲህ ወጣቱ ስደተኛ ዞራን ማምዳኒ ሊያስተዳድር ከጫፍ የደረሰው። የአሜሪካ ዜግነት እንኳን ከተቀበለ ገና ሰባት ዓመት ያልሞላው ማምዳኒ በቅርቡ በትዳር ከተጣመራት ባለቤቱ ሶሪያ አሜሪካዊቷም ራማ ድዋጂ ጋር አፓርትመንት ተከራይቶ ይኖራል። የተዋጣለት የአርሴናል ደጋፊው ማምዳኒ በምርጫው ያሸንፍ እንደሆነ ለጊዜው ባይታወቅም በተለይ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያሳያል የሚባለው የጥላቻ ስሜት ተጽዕኖ ሳይፈጥርበት እንደማይቀር ተገምቷል። በሌላ በኩል የእስራኤልን የጋዛ ዘመቻ ከሚቃወሙ የኒውዮርክ ነዋሪዎች ሰፊ ድጋፍ እያገኘ ነው ይላሉ ታዛቢዎች። የመሐለኛ መጠሪያውን ያገኘው ከጋና የቀድሞ መሪና አክቲቪስት ነዋሜ ንክሩማ መሆኑ ይነገራል። ማምዳኒ ከስደተኛ የህንድ ወላጆቹ ኡጋንዳ ካምፓላ ተወልዶ ደቡብ አፍሪካ ጥቂት ከኖረ በኋላ በሰባት ዓመት ዕድሜው አሜሪካ ተሰደደ። ኑሮውን ኒውዮርክ ላይ መስርቶ ዕድሜው ለአቅመ ትምህርት ሲደርስ በየደረጃው ትምህርቱን ተከታትሎ ጨርሷል። ባችለር ዲግሪውን በአፍሪካ ጉዳዮች ላይ መስራቱ ይጠቀሳል። ከቤቶች ጉዳይ ባለሙያነት እስከ ሂፕሃፕ ሙዚቀኛነት የሰራው ማምዳኒ ወደ ፖለቲካው ዓለም ከገባ በኋላ በ2020 በምርጫ አሸንፎ የኒውዮርክ ምክር ቤት አባል ሆኖ ሰርቷል። ባለፈው የፈረንጆች ዓመት ለኒውዮርክ ከንቲባነት እንደሚወዳደር ይፋ ማድረጉን ተከትሎ ሰፊ ቅስቀሳ ሲያካሄድ ቆይቷል። በምርጫው ካሸነፈ የከተማ አውቶቡሶች ነፃ አገልግሎት እንደሚሰጡ የልጆች የጤና መድህን ለማቋቋምና ሌሎች በዝቅተኛ ኑሮ ላይ የሚገኙ ነዋሪዎችን ቀልብ የሳቡ ተግባራት ለማካሄድ ቃል ገብቷል። ከጋዛ ዘመቻ ጋር በተያያዘም የእስራኤልን መንግሥት በመተቸትም ይታወቃል። በርኒ ሳንደርሰን ጨምሮ ከበርካታ ታዋቂ ዲሞክራቶች ወይም ደግሞ የዲሞክራት ፖለቲከኞች ይሁንታ አግኝቷል የሚባለው ማምዳኒ ከተቀናቃኙ የቀድሞ የኒውዮርክ ገዢ አንድሩ ኩሞ የሰላ ትችት ቀርቦበታል። ምንም አይነት የፖለቲካም ሆነ የስራ ልምድ የሌለው ጽንፈኛነትን የሚያራምድ ነው ብለዋል ኩሞ። ዲሞክራቶችን ለመወከል በተካሄደው የመጀመሪያው ዙር ምርጫም ዞራን ማምዳኒ 43 በመቶ ድምፅ በማግኘት ያሸነፋቸው የቀድሞው የኒውዮርክ ገዢ አንድሩ ኩሞ 11 በሚደርሱ ሴቶች ላይ ወሲባዊ ትንኮሳ ፈጽመዋል በሚል ተከስሰው እንደነበር ይነገራል። ከአራት ዓመት በፊት ስልጣን የመልቀቃቸው ምክንያትም ይኸው በሴቶች ላይ መስመር ያለፈ መነካካት፣ መሳምና መዳራት፣ እንዲያም ሲል የወሲብ ሕይወታቸውን በተመለከተ አላስፈላጊ አስተያየት ሰንዝረዋል በሚል የተመሰረተባቸው ክስ ነው ይላሉ የተለያዩ መረጃዎች። በቂ ማስረጃ ማቅረብ አልተቻለም እንጂ ባልደረባቸው በአንድ አጋጣሚ ጡቴን ለመያዝ ሞክረዋል በማለት ወንጅላቸው ነበር ይባላል። ክሱን ተከትሎም የቀድሞ ፕሬዝዳንት ጆ ባይደንን ጨምሮ በርካታ ታዋቂ ዲሞክራቶች ኩሞ ስልጣን እንዲለቁ ግፊት ማድረጋቸው ይነገራል። ስልጣን ቢለቁም ታዲያም ከቀረቡባቸው ክሶች አብዛኞቹን እንዳልፈጸሙ በማስረጃ አስደግፈው ሲከራከሩ፣ ለጥቂቶቹ ግን በይፋም ይቅርታ ጠይቀዋል። ሆን ብለው ሴቶችን ለማስከፋት አስበው ያደረጉት አለመሆኑን ኩሞ በአሁኑ ወቅት የኒውዮርክ ከንቲባም ኤሪክ አዳምስ ከሙስና ጋር በተያያዘ ክስ ተመስርቶባቸው በህዝብ ዘንድ ያላቸው ተቀባይነት እየቀነሰ መምጣቱን ለመጠቀም በዋነኛነት ወደ ምርጫ እንደመጡ የሚገምቱ በርካቶች ናቸው ሌሎቹ እጩዎች በቀላሉ አሸንፋለሁ በሚል እሳቤ ሆኖም ባላሰቡትና ባልጠበቁት መንገድ ለዚያውም ያልበሰለ በማለት ባጣጣሉት ዞራን ማምዳኒ ብልጫ ተይዞባቸዋል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 በሁለት ፐርሰንት ቅድመ ክፍያ እስከ 30 ፐርሰንት በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን።